የአስር ሚሊዮን ብር ከወለድ ነጻ የብድር አገልግሎትና አንድ ሚሊዮን ብር ሽልማት ለማግኘት የተደረገ ብርቱ ፉክክር የኢትዮጵያ ንግድ ባንክ የስራ ፈጠራ ሶስተኛ ምዕራፍ የሚሊየነሮች ውድድር በብሔራዊ ቤተ መንግስት በድምቀት ተካሂዷል። ለፍጻሜ የደረሱት አምስቱ ተወዳዳሪዎች የመጨረሻ ተሸላሚ እንድንሆን ያስችለናል ያሉት የስራ ፈጠራቸውን አቅርበዋል አብርሃምና አብዲ በኤሌክትሪክ ሞተር ሳይክል ሙላለምና ምስጋናው ኢትዮ ጭነት መተግበሪያ አምሳሉ መኮንን የፊዚዮቴራፒና መንከባከቢያ ማዕከል አበባውና አማረ የአትክልትና ፍራፍሬ ማቀዝቀዣ ማሽንና ዶክተር ደሳለው በኦሜጋ የበለጸገ እንቁላል የሥራ ፈጠራ ሐሳባቸውን አቅርበዋል። በሦስተኛው ምዕራፍ የፍጻሜ ውድድር የውድድሩ በዕድሜ ትናንሾቹ ብላቴናዎች አብርሃምና አብዲ አንድ ሚሊዮን ብር አሸናፊ ሆነዋል። አብርሃምና አብዲ ናቸው አብርሃምና አብዲ ዘጠና ዘጠኝ ነጥብ ሁለት አምስት ያህል ውጤት በማምጣት የሃያና ሃያ አንድ ዓመቶቹ ወጣቶች በሰሩት የኤሌክትሪክ ሞተር ሳይክል አንደኛ በመሆን አሸንፈዋል። የበላይነክንዴ ግሩፕ ባለቤት በላይነክንዴም የአብረን ስራ ግብዣ አቅርበውላቸዋል። በተፈጥሮ የተማረ ሰው ደግሞ የበለጠ ልባማ ስለሆኑ ነው። ትምህርቱን ትቀጥሉበታላችሁ፣ ስራውንም ትቀጥላላችሁ። ማንኛውንም ስልጠና፣ ማንኛውንም ስራ ከድርጅታችን ጋር አብራችሁ እንድትሰሩ ጋብዛለሁ። አመሰግናለሁ። በሁለተኝነት ወንድማማቾቹ ሙሉ ዓለምና ምስጋናው የኢትዮጭነት መተግበሪያ የስራ ፈጠራ ሀሳብ ባለቤቶች 500 ሺህ ብር ተሸላሚ ሆኗል። ሁለተኛ በመውጣት የነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር የምዕራፍ ሶስቱ አሸናፊዎች ወንድማማቾቹ ሙሉ ዓለምና ምስጋናው ምህረቱ ናቸው። ከፍ ባለ ክብር ወደ መድረክ ሸኙልን። በሶስተኝነት የአትክልትና ፍራፍሬ ማቀዝቀዣ ማሽን የሥራ ፈጠራ ሀሳብ ይዘው የቀረቡት አበባውና አማረ ሦስት መቶ ሺህ ብር ተሸላሚ ሆነዋል። ሶስተኛ በመውጣት ነጋድራስ የኢትዮጵያ ንግድ ባንክ የምዕራፍ ሶስቱን የፍጻሜ ትንቅንቅ ያሸነፈው ተወዳዳሪ ወይም ያሸነፉት ተወዳዳሪዎች አበባውና አማረ ናቸው። ከፍ ባለ ክብር ተቀበሏቸው። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሚኒስትር ዲያቆን ዳንኤል ክብረት የኢትዮጵያ ንግድ ባንክ ይህንን ፕሮግራም መደገፉ የሚበረታታ ነው ያሉ ሲሆን መገናኛ ብዙኃንም መሰል ፕሮግራሞችን በማዘጋጀት ለሀገር አበርክቶ ሊያደርጉ ይገባል ብለዋል። የማህበረሰብ ሚዲያዎች፣ የክልል ሚዲያዎች፣ የንግድ ሚዲያዎች፣ ሌሎቹ ሚዲያዎች ሁሉ አንዱ እንደ ዋና ተልዕኮ ይዘው ሊሰሩት የሚገባው ነገር ቢኖር ወጣቶቻችንን ለስራ ማበረታታት ነው። ጊዜው የስራ ነው። አሁን በቂ የወሬ ጊዜ አሳልፈናል፣ በቂ ሌሎች ነገሮችን አሳልፈናል። አሁን ያለንን ጊዜ በሙሉ ቆጥበን ለስራና ለስራ ፈጠራ የምናውልበት ጊዜ ላይ ነው ያለ ነው። ስለዚህ ቤተሰቦች ልጆቻችሁን አበረታቱ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ጌትነት ታደሰ ኢቢሲ በነጋድራስ የስራ ፈጠራ ውድድር በሀገር ኢኮኖሚ ግንባታ ላይ ከፍተኛ አስተዋጽኦ የሚኖራቸው ስራ ፈጣሪዎችን በማፍራት ረገድ በትኩረት እየሰራ መሆኑን ተናግረዋል። በጣም ሀሳብ ያላቸው አሸናፊ ሀሳብ ያላቸው ወደ ንግድ ስራው ጭምር ገብተው ዛሬ ለብዙ ሺዎች የስራ እድል የፈጠሩ በኢትዮጵያ ኢኮኖሚ ውስጥ ዋጋ ያላቸው ስራዎችን እየሰሩ ዛሬም እዚህ በመካከላችን ያሉ በዚሁ በኢቢሲ የንግድ ስራ ፈጠራ ውድድር ውስጥ እያደጉ የመጡ ሰዎች አሉ። ይህንን በማድረግ ሂደት ውስጥ ተቋማችን ትልቅ ስራ እየሰራ ነው የሚገኘው። ዛሬ ላይ ተቋማችን በደረሰበት ደረጃ ይህንን የንግድ ስራ ፈጠራ ውድድር ፎርማቱን በማሻሻል ከፍ አድርገ ነው፣ ሽልማቱንም ከፍ አድርገ ነው፣ ሀሳቡም ከፍ ብሎ የተወዳዳሪዎቹ ቁጥርም ብዛትም አይነትም ከፍ ብሎ ዛሬ እዚህ ላይ ደርሰናልና ይሄ እንዲሆን በማድረግ ሂደት ውስጥ በቀደመው ጊዜም ዛሬም ትልቅ አስተዋጽኦእና ድጋፍ እያደረጋችሁ ያላችሁ ሁላችሁንም እጅግ በጣም ከልብ እናመሰግናለን። የኢትዮጵያ ንግድ ባንክ ፕሬዚዳንት አቤሳኖ በበኩላቸው የኢትዮጵያ ንግድ ባንክ የነጋድራስ የስራ ፈጠራ ውድድር ብቸኛ አጋር ለመሆን ሲወስን በስራ ፈጠራዊነት መንፈስ የተላበሰና በራሱ የሚተማመን ማህበረሰብ በማፍራት ስራ ውስጥ የራሳችንን አስተዋጽኦ ለማበርከት ነው ብለዋል። የስራ ፈጠራ ተወዳዳሪዎች በሀገራችን ውስጥ ለኢኮኖሚ እድገትና ችግር ፈቺ ስራዎች አስተዋጽኦ እንዲያበረክቱ መድረኩ እድል ፈጥሮላቸዋል። ተወዳዳሪዎች ራሳቸው እንዲፈትሹና ከሌሎች ስራ ፈጣሪዎች ጋር ተገናኝተው ልምድ እንዲቀስሙ ከማስቻሉም በላይ ከመሰል ስራ ፈጣሪዎች ጋር ትስስር ወይም ኔትወርክ እንዲፈጥሩ ያስቻለ መልካም አጋጣሚ እንደነበር መገመት ይቻላል። ስለሆነም ባንካችን ይህንን የስራ ፈጠራ የቴሌቪዥን ፕሮግራም ዋነኛ ጋር ሆኖ በመስራቱ ላቅ ያለ ደስታ ይሰማዋል። በሶስተኛው ምዕራፍ የነጋድራስ የፍጻሜ ውድድር ማጠቃለያ መድረክ ከፍተኛ የመንግስት የስራ ኃላፊዎች እንዲሁም ጥር የተደረገላቸው እንግዶች ተገኝተዋል።